ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች ሀያ አራት ሰዓት የማስተማረት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ በቴሌግራም በዋትሳብ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች ሰላም ናቸው። ዛሬ ደግሞ ሀያ የፊደላት ቤተሰቦችን ይዘን መጥተናል እንግዲህ ሀያ ፊደላትን ይዘን መጣነ ማለት በእያንዳንዱ ሰባት ሰባት ቤተሰቦች አሏቸው ሀያ ሲባዛ በሰባት አይ ቲንክ መቶ አርባ ሆሄያትን ታውቃላችሁ ማለት ነው ቢያንስ ቢያንስ መቶ አርባ ሆሄያትን አወቃችሁ ማለት በትንሹ ሳይሆን በጣም ከዘጠና ፐርሰንት በላይ የአማርኛ ፊደላትን አወቃችሁ ማለት ነው ስለዚህ አስራ አራት የፊደላት ቤተሰቦች ናቸው የሚቀሩት። ሀያዎቹን በእያንዳንዳቸው ቃላት እየመሰረት ነን። በእያንዳንዳቸው ቤተሰቦቻቸው ቃላትን እየመሰረት ነን። እነዚህን ቃላት የምናነብና የፊደላትንም ቅርፅ እንዴት እንደምትለዩ የምናሳያችሁ ይሆናል። ስለዚህ እናንተ እያንዳንዱን መቶ አርባ ሆሄያት ለይታችሁ እንደዚሁም ደግሞ መቶ አርባ ቃላትን በዚህ ቪዲዮ ማንበብ እና በንባብ መለማመድ ትችላላችሁ። ስለዚህ እናንተ የቃላት የማንበብና የፊደላትን ወይም የሆሄያትን ቅርጽ የመለየት ችግራችሁን ይፈታል ብዬ አስባለሁ። ጀምራችሁ አትተውት፣ እስከ መጨረሻው ተከታተሉ። በተርፍ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ፣ ቤተሰብ ሆኖ ላይክ ሼር እያደረጋችሁ ዩቱባችን አበረታቱ። እስከ መጨረሻው ተከታተሉኝ። በተርፍ መማር የምትፈልጉ ልጆች እዚህ ቪዲዮ ላይ ስልክ አስቀምጭላችኋለሁ። በዚህ ስልክ በኢሞ በቴሌግራም በዋትሳፕ እናንተ በምትጠቀሙት ሶሻል ሚዲያ ብትደውሉልን ሀይ ብላችሁ ብትጽፉልን እኛ ቀጥታ ስልኩን አንስተን የምትፈልጉትን ትምህርት እንድትማሩ እናመቻቻለን ስለዚህ ደውሉልን መማር የምትፈልጉ በዛሬው ዝግጅታችን የመጀመሪያ ፊደል አርገን ይዘንላችሁ የመጣን ነው ከሀ እስከ ነ ድረስ በክፍል አንድ ዝግጅታችን አምጠላችኋል በእነዚያኞች ዝግጅታችን አስራ አራት ፊደላትን በዚህ ደግሞ ሀያ ፊደላትን በእያንዳንዱ ሰባት ሰባት ቃላት አላቸው ማለት ነው። እነዚህን በሙሉ እናነባለን። መቶ አርባ ቃላትን እና መቶ አርባ የሆሄያትን ወይም ፊደላትን እናውቃለን ማለት ነው። እነዚህ ለምሳሌ የመጀመሪያ ፊደላት አ ከ ሀ። እነዚህ ለምሳሌ ወደታች ስታየዋቸው ሰባት ሰባት ይዘዋል። ሰባት ሰባት ቤተሰብ ይኸው አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ሰባት ሰባት ሲባዛ በሀያ መቶ አርባ ፊደላትን ታውቃላችሁ ማለት ነው። እስከ መጨረሻው ተከታተሉ። ኘ ኙ ኚ ኛ ኚ ኞ እንግዲህ በኘ የመሰረቱት ቃል ኘ ዳኘ፣ ኙ ተኙ፣ ኚ ተኚ፣ ኛ ተኛ ድኘ ኝ ቀኝ ቀኝ ኞ ባኞ የሻወር ቤት መታጠቢያ ልባስ ማለት ነው። ባኞ አ አለ ኡ ኡኡ ኡኡ ጩኸት ተብሎ የሚታወቀው ኢ ኢራን አ አሳ ኤ ኤሊ እ እጅ ኦ ኦሞ እንግዲህ ይህን እንደምታዩት በዚህ አ ኡ ኢ አ ኤ እ ኦ፣ እንግዲህ በያንዳንዳቸው አ አለ ኡ ኡ ኡ ኢ ኢራን አ አሳ ኤ ኤሊ እ እጅ ኦ ኦሞ የሚሉ ቃላት የሚመሰረቱባቸው ከዛ ከ ኩ ኪ

ሄ ሄደ ህሂድ ሆ ሆነ። እንግዲህ ዳኸ ዳኸ ማለት በእጅና በእግሩም በሁለቱም ሲሄድ ወይም ሕፃን በገና መቆም ሳይጀምር መራመድ ሳይጀምር የሚንቀሳቀሰው እንቅስቃሴ ዳኸ ይባላል። ወይም አምቧቸ እየተባለ ይታወቃል በብዙ አካባቢ። አምቧች ዳኸ ሁ ሁሉ ሂሂድ ሀ ሀቅ ሄ ሄደ ህ ህድ ሆ ሆነ ሄ ወደ እንደዚህ አንብቡ። ቀጣዩ ፊደል ሆሄ ወይም ፊደላት እና የዚህ ቤተሰቦች ወ ነው። የወ ቤተሰቦች እና ወ ራሱ ቃል መሰረት ተነብቷታል። ወ ው ዊ ዋ ዌ ው ወ ወ ወፍ ው- ውሻ ዊ አዊ ዋ ዋጋ ዌ ዌብ ው- ውሃ ወ አወ እንግዲህ እነዚህን ቃላት ማንበብ ነው። እናንተ ወፍ ውሻ አዊ፣ አዊ አብዛኞቻችሁ የቦታ ስም ነው። እሺ ለብዙዎቻችሁ አዊ ማለት ነው ማለት ነው ካላችሁ የቦታ ስም ነው። አዊ፣ ዋ ዋጋ፣ ዌ ዌብ፣ ወ ውሃ፣ አ አዎ። ከታይ ፊደል ዘ ነው። እንግዲህ በዚህም ቃላት ተመስርተዋል። ዘ፣ ዙ፣ ዚ፣ ዛ፣ ዜ ዝዞ ዘዘር ዙዙር ዚ ከዚህ ዛዛሬ ዜዜጋ ዝዝም ዞ ይዞ ከዞ እነዚህን ቃላት አንብቡ። ዘር ዘር ዙር ዙር ከዚህ ከዚህ ዛሬ ዛሬ ዜጋ ዜጋ ዝም ዝም ይዞ ይዞ የሚሉ ቃላት ተመስርተዋል ማለት ነው። ቀጣይ ፊደል ዠ ዠ ዡ ዢ ዣ

ዴ ዘዴ ድ ድል ዶ ዶሮ። እንግዲህ እነዚህን ቃላት ደግሞ እና ደስታ፣ ደስታ፣ ዱር፣ ዱር፣ ዲናር፣ ዲናር፣ ዳስ፣ ዳስ፣ ዘዴ፣ ዘዴ

ጋጋሪ ጌጌጥ ግግድ ጎጎን። አሁን እንደዚህ እናነባቸው። ገቢ ገቢ ጉዞ ጉዞ ጊዜ ጊዜ ጋሪ ጋሪ ጌጥ ጌጥ

ጨጨረታ ጭጭድ ጮጮራ እነዚህ እንግዲህ ቃላት ደግሞ አሁን እናምናለን። ጨዋ ጨዋ ጩቤ ጩቤ ጭቃ ጭቃ ጫት ጫት ጨረታ ጨረታ ጭድ ጭድ፣ ጮራ ጮራ። ቀጣዩ ጰ ነው። ጰ ጱ ጲ ጳ ጴ ጵ ጶ እነዚህን የፊደላትን ቅርፅ እዩዋቸው። ከዛ በነዚህ ደግሞ እናንተ የምታውቁትን ስም ከሆነ ቃልም ከሆነ ጻፉባቸው በ ያው ይቺ የምስለ ቅርጽ አላት ም እንደዚሁ በፒ ኔ ለምሳሌ የምስርችበት ላፒስ ላፒስ ፒ ላፒስ ጳጳጉሜ፣ ጴ ጴጥሮስ ፕ አጵሎስ ፕ አጵሎስ እናንተ በሶስቱ እስኪም የምታውቁት ነገር ካለ ጻፉ። እና ጡ ጶ እዩዋቸው ቅርጻቸውንም በዛው ከተ ፊደል ጸ ነው። ጸ ጹ ጺ ጻ ፄ ጽ ጾም። ጸ ጸሎት ጹ ነጹህ ጺ ጺም ጻ ነጻነት ፄ አጼው ጽ ጽዳት ጾ ጾም ለምሳሌ እዛ በኋላ ይነብ ጸሎት ጸሎት ንጹህ ንጹህ ጺም ጺም ነጻነት ነጻነት አጼው አጼው ጽዳት ጽዳት

ፉከራ ነው ያልኩት። ስለዚህ ልክ አይደለም፣ በፋ አይደለም የተመሰረተው። ፋ፣ ፌ፣ ፌስታል፣ ፍ፣ ፍየል፣ ፎ፣ ፎጣ። ስለዚህ እናንተ ፋ በፋ ፋ ፋ ማለት ትችላላችሁ፣ ራሱን ደግማችሁ እና ሌሎቹንም ቃላት ትጽፋላችሁ ማለት ነው። ፉ ፉከራ ወይም ፉሪሽካ። ሁለቱም በፉ ነው የተመሰረቱት። ስለዚህ እንደዚህ እያደረጋችሁ ቃላትን እያነበባችሁ ተለማመዱባቸው። ቀጣዩ ፊደል ጸ ጹ ጺ ጼ ጾ እንግዲህ እናንተ ፀ ጸሀይ ጹ እጹብ ፂ ፂም ፃ ህፃን ፄ ቅላፄ ፅ ፅናፅል ፆ ፆም። ከዚያ እነዚህ እናንብብ። ፀሃይ ፀሀይ እጹብ እጹብ ፂም ፂም ህፃን ህፃን፣ ቅላፄ ቅላፄ፣ ፅናፅል ፅናፅል፣ ፆም ፆም። አ አይን እስኪ መጀመሪያ ፊደሎቹን ልቁጠርላችሁ። እሺ አ አይን ኡ ኡደት ኢሰኢድ አ አመት ኤ ኤደን እ እለት ኦ ናኦድ። ስለዚህ እናንተ አ አይን እና ሌሎችን መጽሐፍ ትችላለች። አይን ኡደት ኡደት ሰኢድ

አሁን ሀ አሃዝ አሃዝ ሁ ሁለት ሁለት ሂ ሂሳብ ሂሳብ ሀ ሀይል ሀይል ሄ ሄደ ሄደ ህ ህዝብ ህዝብ ህዝብ ሆ ሆነ እዛ እነዚህን ቃላት ደግሞ እስኪ ደግሜ ላንብብላቸው። አሃዝ አሃዝ ሁለት ሁለት ሂሳብ ሂሳብ ሀይል ሀይል ሄደ ሄደ ህዝብ ህዝብ ሆነ ሆነ። እንግዲህ በአማርኛ ፊደል መጨረሻዋ ደግሞ ፐናት ፐ ፑ ፒ ፓ ፔ ፕ ፖ። ፕ ከዛ ፐ፣ ኮፐር። ፑ፣ ፑቲን። ፒ፣ ፒያኖ። ፓ፣ ፓርቲ። ፔ፣ ስፔን። ፕ፣ ፕላስቲክ። ፖ፣ ፖሊስ። እነዚህን ወርዶችን ላንብብላችሁ ወይም እነዚህን ቃላት

እንግዲህ በዛሬው ዝግጅታችን እዚህ ጋር እናጠናቅቃለን። በቀጣይ ዝግጅት እስከምንገናኝ ሰላም ሆኑ። መማር የምትፈልጉ እዚህ ጋር ባስቀመጥንላችሁ ስልካችን በኢሞ በዋትሳፕ በቴሌግራም አናግሩን። እናንተ በምትፈልጉት ሰዓት ያው የምትፈልጉትን አይነት ትምህርት እናስተምራችኋለን። በተረፍ ሰላም ሆኑ። ቻው